ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ እንዴት ቪዲዮ አፕሎድ እንደምናደርግ አሳያቸዋለሁ ማለት ነው። ሰው ቀጥታ እዚህ ጋር ወደ ፕሮፋይላችን ወደ አካውንታችን እንገባለን። አንድ ክሊክ እናደርጋለን። ዛን እዚህ ጋር ቪው ዩር ቻናል ቻናል ቪው ዩር ቻናል የሚላለ እሱን አንድ ክሊክ እናደርጋለን። ዘን አፍተር ቀጥታ ወደ ዩቲዩብ ስቱዲዮ ወስደናል ማለት ነው። ከዛ እዚህ ጋ የፕላስ ምልክት አለች ክሬት ትላለች። ስለዚህ አንዴ ሷን ክሊክ ስናደርግ አፕሎድ ቪዲዮ የሚላለ ሰው አፕሎድ ቪዲዮ የሚለውን አፕሎድ ቪዲዮ የሚለውን ክሊክ እናደርጋለን ማለት ነው። ልክ አፕሎድ ቪዲዮውን ክሊክ ስናደርግ ወደ ዩቲዩብ ክሬተር ስቱዲዮ ይወስደናል ማለት ነው፣ ሰው ቀጥታ ወደዛ ከገባም በኋላ ምንድነው ቪዲዮአችንን አፕሎድ ማድረግ ነው ማለት ነው የሚጠበቅብን። ስለዚህ ቪዲዮአችንን ከፋይላችን ካለበት ቦታ ድራግ እናደርጋለን እዚህ ጋር አሁን። ድራግ ኤንድ ድሮፕ ቪዲዮ ፋይልስ ቱ አፕሎድ ይላል። ስለዚህ ሴሌክት ፋይል የሚለውን አንዴ ክሊክ እናደርጋለን። ዘን ከዛም በኋላ ወደ ፋይል ቀጥታ ይወስደናል ማለት ነው። ስለዚህ ቪዲዮአችን ካለበት ቦታ ከፋይላችን ጋር፣ ስለዚህ አንዴ ክሊክ እናደርጋለን። ከዛም በኋላ ኦፕን እንላለን። ዘን ይሄው አፕሎድ ያደርግልናል ማለት ነው ሰው ከዛም በኋላ፣ እዚህ ጋር ማስገባት ያለብን ኢሾች አሉ። ለምሳሌ ታይትል አስገቡ ይለናል። ስለዚህ ቪዲዮአችን ታይትል እንሰጠዋለን ማለት ነው። ስለዚህ መጀመሪያውን ታይትል ሰጥቼ ስለነበረ ራሱ ነው የሚሆነው። ሶ እዚህ ጋር ዲስክሪፕሽን፣ ስለዚህ ቪዲዮአችን ስለምን እንደሆነ ዲስክራይብ የሚያደርገው ምን ስለምን እንደሆነ የሚገልጸው የሚለውን እሱ እናስገባለን። ስለዚህ እኔ ቀደም ብዬ ጽፌ ስለነበረ ኮፒ አድርጌዋለሁ። ስለዚህ ፔስት አድርጋለሁ ማለት ነው። ስለዚህ ስለ ቪዲዮአችን ስለ ቪዲዮአችን እንደዚህ ዲስክሪፕሽን ካፕከት። ስለዚህ እንደዚህ ስለ ቪዲዮአችን ዲስክሪፕሽን ከሰጠን በኋላ ቀጥሎ ደግሞ ምን ነው ተምብኔል። ስለዚህ ተምብኔል እዚህ ጋር አፕሎድ ፋይል የሚላለ፣ ስለዚህ አፕሎድ ፋይል እንላለን። ሶ ተምብኔል ለፋይላችን እናስገባለን ማለት ነው ለቪዲዮአችን። ስለዚህ ተምብኔላችሁ ካለበት ቦታ ሰሌክት አድርጋችሁ ታመጣላችሁ ማለት ነው ሶ this እሱን ኦፕን እንላለን ማለት ነው። ስለዚህ ቴምብኔላችን እንደዚህ አፕሎድ ያደርግልናል ማለት ነው። ከዛም ፕሌሊስት አለ። ፕሌሊስት እዚህ ጋር ሰሌክት አደርጋላችሁ። ፕሌሊስት አሁን ለምሳሌ እያንዳንዱ ያንዳንዱ ምንሰራያቸው ቪዲዮዎች የሚቆመ የሚቀመጡበት የራሳቸውን ፕሌሊስት አለ። ስለዚህ ነው ስለ ካፕከት ድረስ ነው ካፕከት ኤዲት የሚባል ፕሌሊስት ስላለኝ እሱ ውስጥ ደን እለዋለሁ ዘን አሁንም ደዛ ወርታች ስክሮል ስታደርጉ ደግሞ ስለዚህ እሱን አስተካክል። እዚህ ጋር ለምሳሌ ለኪድስ ነው ወይስ ደግሞ ለኪድ አይደለም ቪዲዮ የተሰራው የሚላለ ስለዚህ ለኪድስ አይደለም። ሶ እሱን ክሊክ ታደርጋላችሁ ማለት ነው። ዘን አሁንም እንደዚህ ድራግ ስታደርጉ ወደ ታች ምንም የለም። ከዛ እዚህ ጋር ነክስ ትላላችሁ። ከዛ አሁንም እዚህ ጋር ነክስ ትላላችሁ። ከዛ አሁንም እዚህ ጋር ነክስ ትላላችሁ። ዘን ቪዲዮአችሁ ፐብሊሽ የሚደረገው ለማን? ለፕራይቬት ነው ለአንሊስትድ ነው ወይስ ለፐብሊክ? ስለዚህ ፐብሊክ የሚለውን ትመርጣላችሁ ማለት ነው። ዘን ፐብሊክ የሚለውን ከመረጣችሁ በኋላ በቃ ስለዚህ አለቀ ማለት። ስለዚህ ፐብሊክ መሆኑን አሳውቃችኋል ማለት ነው። ያ ማለት ብዙ ሰው እንዲያየውም ደግሞ ለህዝብ እንደሆነ መርጣችኋል ማለት ነው። ደን እዚህ ጋር አሁን ለምሳሌ አፕሎዲንግ ይላል። ስለዚህ 24 ፐርሰንት ያህል አፕሎድ እያደረገ ነው። ስለዚህ ልክ እነዚህን ማስተካከል ያለባቸው ነገሮች ከጨረሳችሁ በኋላ እዚህ ጋር ፐብሊሽ የምትላለች እሷን በተን አንዴ ክሊክ ታደርጋላችሁ ማለት ነው። ዘን ፐብሊሽ ምትሏን ከነካችሁ በኋላ በቃ እንደዚህ አሁን ቪዲዮ አፕሎዲንግ እያደረገ ስለሆነ ወይም አፕሎድ አድርጎ ስላልጨረሰ ልክ ሲጨርስ ሰክሰስፉል ይላቸዋል። ስለዚህ ቪዲዮን አፕሎድ ከጨረሰ በኋላ ሰክሰስፉል ስለሚላቸው ስለዚህ ቪዲዮ አፕሎድ ማድረግ እንደዚህ ነው ማለት ነው። ጠቃሚ መረጃ እንደሆነ ተስፋ አደርጋለው። ከወደዳችው ላይክ አድርጉ። ኮመንት ላይ ደግሞ በቀጣይ እንዲሰራላችሁ የምትፈልጉትን ኮመንት ላይ ጻፉልኝ ማለት ነው። ሳብስክራይብ አድርጉ ደግሞ አመሰግናለሁ። መልካም ቀን ባይ።